ዛሬ ላይ የብዙ ሀገር ዜጎች ምነው የእኔ መሪ ባደረገው ብለው ይመኙታል። በተለይ አብዛኛው አፍሪካዊ በእርሱ መገዛትን ይናፍቃል። እርሱ በሚያስተዳድረው ሀገር ሕዝብም ይቀናል። ወጣቱ መሪ ገና 37 ዓመቱ ነው። ምንም አይቀይር እንዲህ እንዳማርብህ ሺህ ዓመት ግዛን የሚለው ደግሞ የቡርኪና ፋሶያውያን የዘውትር ጸሎት ነው። የዘመናት የዘዋሪ ጥማታችንን ተመልክቶ የእውነተኛ መሪ ራባችንን አይቶ ፈጣሪ የሰጠን ዕንቋችን ነው ይሉታል፣ ካፒቴን ኢብራሂም ትራዎሬ አሁን ላይ አድናቆቱን የማይቸረው የለም። እንደ ኢሮፓያን አቆጣጠር በ1988 የተወለደው የዚህ ዘመን ትውልድ የወንድም ሀገር ቡርኪና ፋሶ እምባባሽ ብልሃት ከልጅነቱ ጀምሮ መገለጫው እንደነበር ይነገርለታል። ወታደሩ መሪ የታጋይ የነጻ አውጪ የዘማች መገለጫነት መለኪያ ነው። ጂኦሎጂ ያጠናው ትራዎሬ የሀገሩ መሬት የጸነሰውን አውቆ ሕዝቡን ለማበልፀግ የሀገሩን ምድር ለማዋለድ ወታደር የሆነ ድንቅ መሪ ነው። በራስ መተማመኑ አንጀት ያረሳል። ጀግንነት ያስተማሩትን ሲመሰክርላቸው አወድሶ ሲያከብራቸው የሚስተካከለውም የለም። የሀገሩን የትላንት መጥፎዎች ፈጽሞ አይረግምም፣ ይልቅስ ተምሮባቸው ዛሬ እንዳይደገሙ ሲኳትን ይታያል። ሰውየው ምንም አይነት ጊዜ የለውም፣ ላልመሰለው ነገር ፈጽሞ ጆሮን አያባክንም። ዓላማውን ጠንቅቆ የሚያውቅ ርቁ ተጓዥ ነው። ደግሞ ድንቡሽቡሽ ያለ ቆንጆ የአፍሪካዊ መልክ ባለቤት አቋሙ፣ ከፕሬዝዳንትነቱ ይልቅ ወታደርነቱን ያሳብቃል፣ እርሱም የሚወደው ይመስላል። ለዚያም ነው ሁሌ በሚሊተሪ ልብሱ ደምቆ የሚታየው። ሲተኛም ሬንጀር የሚለየው አይመስልም። የቡርኪና ፋሶ ገጸ በረከት ጦርነትና መፈንቅለ መንግሥት የማያጣትን ሀገሩን ጸጥ ለጥ አድርጎ ሰላሟን ሊያጎናጽፋት እየኳተነ ይገኛል። የቶማስ ሳንካራዋ በእግር ኳስ መልካም ስም ያላትን ሀገሩን አሁን በእርሱም ጭምር እንድትታወቅ አድርጓታል። ካፒቴን ኢብራሂም ትራዎሬ ሙሽሯን ቡርኪና ፋሶ ለመፍጠር እየኳተነ ነው። ኩሎ እንደሚድር አባትም ሌት ተቀን ስለ እርሷ ይጨንቃል አሁን ላይ ለእናት ሀገሩ እያደረገ ባለው ሁሉ በመፈንቅለ መንግስት ወንበራቸውን የቀማቸው የቀድሞ መሪ ጭምር እንዲህ መሆኑን ባውቅማ እኔ ራሱ በፍቅር አስረክብሃል ነበር፣ እንዲህ የሚሉት ይመስላል። የወጣቱ መሪ ተግባር ሁሉ ጉስቁልና መገለጫዋ ስልጣን ደግሞ ማላገጫዋ ለሆነችው አፍሪካ እንግዳና በእጅጉ ብርቅ ነው። የትራዎሬ መንገድ የጀመሩ ሁሉ በማይበረከቱባት ምድር አፍሪካ ከእርሱ የተሻለ አይደለም፣ እንደ እርሱ ስለመስራታቸው እርግጠኛ ያልሆኑ ወንበር አምላኪዎች አሁንም በንፍጥ ይታገሉታል። የካፒቴን ኢብራሂም ትራዎሬ መፈንቅለ መንግስት አሁን ላይ ለሀገሩ እየሰራ ባለው ሁናቴ በምድራችን ካየናቸው ቅዱስ የመንግስት ግልበጣዎች መካከል አንደኛውና ዋነኛው ነው። ሀገራችንን ጨምሮ በበርካታ ሀገራት የመንግስት ፍንገላዎች ከድጡ ወደ ማጡ መገለጫቸው ነው። በስሜት ታጅበው ወደ ወንበር የዘለቁቱ ዶፒንግ እንደወሰደ አትሌት መድኃኒቱ ከደማቸው ሲወጣ መራመድ የሚያቅታቸው አይነት፣ እነርሱ በመጡበት መንገድ ስልጣናቸውን እንዳይቀሙ ከስራ ይልቅ ለስርዓታቸውን ቅልፍ የሚያጡ ብኩኖች ናቸው። ዛሬ ላይ የሚቀናባት ሀገር ቡርኪና ፋሶ መሪዋ ዜጎቿን ውሃ በነጻ ላይ ያጠጣላት ያለ ክፍያ ደግሞ መብራት ሊያበራላት ቀና ደፋ እያለላት ነው። ደጋፊዎቹና ተከታዮቹ እንደ ቀድሞ ጀግናቸው ቶማስ ሳንካራ በአጭሩ ይቀጭብን ይሆን ወይ የሚለው የሁልጊዜ ስጋታቸው ነው። እውነት ነው፣ አፍሪካ እንዲህ ያለ መሪ አይወድላትም። እጅ ጠምዛዦች አልታዘዝ የሚላቸውን አገሩን በሚከዳ ባንዳ፣ ራሱን ከአገሩ በሚያስቀድም ሆዳደር ውሻ ማስበላት ልማዳቸው ነው። ደግሞም በአፍሪካ ላይ በደንብ ይችሉበታል። ለአፍሪካ እንደ ሻማ ቀልጠው ለህዝባቸው የተዋደቁትን በጣም ከጥቂቶቹ በቀር ከዚህች ምድር በተፈጥሮ ሞት መሸኘት ፈጽሞ አልተለመደም። ስለዚህም ቶማስ ሳንከራን የበላብኝ ውሻ ትራዎሬንም ይሰለቀጥብኝ ይሆን? እንዲህ ብሎ የቡርኪና ፋሶ ህዝብ ስጋት መግባቱ ትክክልና ተገቢ ነው። ተስፈኛውና ህልመኛው ትራዎሬ በምዕራብ አፍሪካ ቀጠና የተለያዩ ለውጥ አምጪ ተግባራትንም አከናውኗል። እርሱ ወደ ሥልጣን ከመጣ በኋላ ሀገሩ ቡርኪና ፋሶ ሶስት የምዕራብ አፍሪካ ሀገራትን ከኢኮዋስ አባልነት እንዲወጡ ዋነኛ ሚናን ተጫውታለች። አገሩን ጨምሮ ኒጀር እንዲሁም ማሊ የሳህል ግዛቶች ጥምረት የሚባል አማራጭ ለመመስረታቸው ተጽዕኖ አሳዳሪው እርሱ ነው። ይህ ደግሞ በቀላሉ ሊታይ የሚችል ጉዳይ አይደለም። ቡርኪና ፋሶ ባለችበት ቀጠና እንዲሁም በመላው አፍሪካ ትራውሬ ሊኖረው የሚችለው አስተዳደራዊ ተጽዕኖ በመልካም ሐሳቢዎቹ ጉጉትን፣ በተቃራኒው ለቆሙት ደግሞ ስጋትን የፈጠረ ግዙፍ ጥያቄ ሆኗል። እንደ ኢሮፓያን አቆጣጠር በ1980ዎቹና የቀዝቃዛው ጦርነት ሊያበቃ በተቃረበበት ወቅት ትራዎሬ እንደ አሪያ የሚመለከተው ቶማስ ሳንካራ ወደ ስልጣን የመጣው የርዮተ ዓለም ክፍፍል የቡርኪና ቤክ ታጣቂዎች ኃይሎችን ለሁለት በመክፈሉ ምክንያት ነው። ሳንካራን የሚደግፉ የጦር መኮንኖችም በ1983 መፈንቅለ መንግስትን ተግባራዊ አደረጉም። በጊዜው እንደ ማርክሲስት አብዮተኛ የተቆጠረው ቶማስ ሳንካራም የፖለቲካ ማሻሻዎችን ለማድረግ ጥረት አድርጓል። የህዝብን የፖለቲካ ተሳትፎ ለማሳደግ ሴቶችን ለማብቃት የአካባቢ መራቆትን ለመቅረፍና እኩልነትን ለማንገስ ፖሊሲዎችን ቀርጿል። እነዚህ ጉዳዮች በወቅቱ አዲስ ስለነበሩ ሳንካራ በህዝብ ልብ ውስጥ እንዲገባ መንገድ ጠራጊዎቹ ነበሩም። አሁን ላይ ለቡርኪና ፋሶ ብልጽግና እንደሚታትር የሚነገርለት ኢብራሂም ትራውሬ የሚሞክራቸው አዳዲስ ክዋኔዎቹ ከተምሳሌታዊ አባቱ ሳንካራ ጋር ለንጽጽር እንዲቀመጥ አስችሎታል። ሁለቱ የቡርኪና ፋሶ የዘመን ክስተቶች በትረሙ ሲሆን ከጨበጡበት መንገድ ጨምሮ በእድሜ 30ዎቹን አለመሻገራቸውን አካቶ በእርግጥ በጣም በርካታ ጉዳዮች ያመሳስሏቸዋል። በዘመን መነጽር ወደ ኋላ መለስ ብለን የተመለከትን እንደሆነ ከቶማስ ሳንካራ ይልቅ ካፒቴን ትራውሬ የተቀመጠበት ወንበር አደገኛነቱና መፋጀቱ በእጅጉ ያይላል። በዚህም ዋነኛ ምክንያት አሁን ላይ በትራወሪ ዙሪያ የሚገኙት ወሳኝ ወታደራዊ መኮንኖች አብዛኞቹ በሚባል ደረጃ በሱ መፈንቀለ መንግስትም ሆነ በዳሚባ በሚመራው አካል የተሳተፉ አይደሉም። ይህም የተበታተነውን የቡርኪና የጦር ኃይሎች ሁኔታ አጉልቶ የሚያንጸባርቅ ነው። የትራወሪ አስተዳደር ከዚህ ቀደም ስርዓቱን ለመገንደስ የተለያዩ የመፈንቀለ መንግስት ሙከራዎች መድረጋቸውን ሲያሳውቅ ተሰምቷል። ይህ ደግሞ ነገ ላይ የቅርብ በሚላቸው የጦር መኮንኖቹ ላለመምከኑ ምንም አይነት ዋስትና የለውም። የሚያምናቸው ወታደሮች የሚከዱት እንደሆነ የትራውሬ ስርዓት በአፍጢሙ ላለመዳፋት ማጣፊያው ያጥረዋል። ይህ ስጋት የሆነበት ካፒቴን ትራውሬ ቦታውን ለማስጠበቅ የመልሶ መዋቅር ሥራም በቅርቡ ጀምሯል። ይህም ከታክስ ከማዕድን ዘርፍና ከሌሎች የሕዝብ የገቢ ምንጮች የሚገኘውን ገቢ ወደ መከላከያ ካዝና ማዘዋወርን ያጠቃልላል። ለአገር መከላከያ በጎ ፈቃደኞች በጁንታ የሚደገፈው ሲቪል ሚሊሻ አካል በመሆን ኃይለኛ አክራሪዎችን ለመዋጋት በጎ ፈቃደኞችንም አሰባስቧል። በግንባር ቀደምትነት ወደ ጦርነቱ ግንባር በጎ ፈቃደኞችን ለመላክ የግዳጅ ምልመላ ጥቅም ላይ መዋሉን የሚገልጹ ዘገባዎችም እየተደመጡ ነው። የፈረንሳይን ጦር ከቡርኪና ፋሶ ምድር ጠራርጎ ሲያስወጣ ድፍረቱ ብዙዎችን አስገርሟል። ወጣቱ ትራዎሬ የቡርኪና ፋሶን በቀኝ ግዛት የገረጣ መልክ የነፃነት ወዝ ቀብቶ ሲቀይራት እርሱ ልብሱን እንኳን ሳይቀይር ነው ይባልለታል። ሰውየው ለግል ጉዳዮቹ የሚጨንቅ አይደለም። ፕሮቶኮል አያሳስበውም። ስለ መኖሪያው ከቶ ግድ የለውም። የሚኖረው ከሚመራው ህዝብ ጋር ነው። ፊል ሲወጣ የሀገሩን ሰራዊት ፒካፕ መኪና ተጠቅሞ ከወታደሮቹ ጋር ሄዶ ህዝቡን አገልግሎ ይመጣል። ማካበድ፣ ህዝቡን ማስጨነቅ፣ መንገድ መዝጋት የሚባል ነገር እርሱ ጋር ፈጽሞ አይሰራም። ትሑትና ሃይማኖተኛም ነው። ኢብራሂም ትንሽ፣ ትልቅ፣ ደሃ፣ ባለሀብት፣ ባለስልጣን፣ አዋቂ ምሁር ሳይል ለሁሉም ጎንበስ ብሎ ይታዘዛል። የቶማስ ሳንካራ መንፈስ የተጣባው ካፒቴን ትራውሬ የአፍሪካን ሀብት ለአፍሪካ የሚለው መርሁ ነው። ፈረንሳይ ጫንቃው ላይ ቆማ ሀብቱን የበዘበዘችው የቡርኪና ፋሶ ሕዝብ አሁን ላይ እፎ እያለ ይመስላል። የሰው በአደባባይ እየማሉ መሬት ልሁን ተራመድብኝ ብለው እየተገዘቱና የፈጣሪን ስም እየጠሩ ቃለ መሃላ ከፈጸሙት ሁሉ ለመሻሉ እኔ ምስክር ነኝ የሚለው የሀገሬው ህዝብ ነው። ፀረ ኢምፔሪያሊስቱ ትራውሬ አገሩ ብቻ ሳትሆን መላው አፍሪካ ከዚህ ሳቤ ነጻ የወጣ ዘንድ ህልሙ ነው። ትራዎሬ ስልጣን በያዘ ገና በአራተኛ ወሩ ነበር የአክራሪ ሙስሊሞችን ለመክታት በሚል በአገሩ ሰፍሮ የነበረውን የፈረንሳይ ጦር ያባረረው። ፈረንሳይ በሀገሩና በሌሎች የአፍሪካ ሀገሮች ላይ የምታራምደውን ፖሊሲ በመቃወም አቻ ለአቻ የሆነ ግንኙነት ብቻ ነው የሚመጀን በሚል በጠንካራ አቋም የሞገተ ነው። የታዲያ ሙግት ብቻ አይደለም፣ ማስጠንቀቂያም ጭምር የተካተተበት መልእክት ነበረም። እዚህም አላበቃም። ለሀያሉ ሀገር አሜሪካና ምዕራባውያን በዘውትር እንቅልፍ ጦታቸው ምክንያት ከሆነችው አባት ሀገር ሩሲያ ጋር ያለውን የጠበቀ ቅሩኝነትና ወዳጅነት በይፋ በመግለጽ ሁኔታው ላልጣማቸው እጅ ጠምዛጆች ስጋታቸውን አንሮታል። በእርግጥ ትራዎሬ ወደ መንበረ ሥልጣኑ እንዲመጣ የወዳጅ ሀገር ሩሲያ አስተዋጽኦ ቀላል አልነበረም። ስላለፈው ለማመስገን፣ ስለ ወደፊቱ ደግሞ ለመምከር በሩሲያ መዲና ከፕሬዚዳንት ቭላዲሚር ፑቲን ጋር መምከሩ አልወደዱኝም ያላቸው ምዕራባውያንንም በአሽሙር መናገሩ ከንፈር አስነክሶበታል። እርሱ ግን ኮሽም የሚልበት ባለመሆኑ እርምጃውን ወደፊት ብቻ በማለት በህዝቡ ዘንድ ተቀባይነትን ማትረፍ ችሏል። በአፍሪካ የኔ ትውልድ የሚጠይቃቸውን ጥያቄዎች በሙሉ በሀገሬ በመመለስ እጀምራለሁ ሲልም ተደምጧል። አፍሪካ በሞላና በተንጣለለ ሀብቷ ስትራብ ስትጠማ፣ በጨለማ ስታድር ከማየት በላይ ህመም የለም። አፍሪካ የተትረፈረፈ ሀብት ይዛ መሪዎቿ ለመለመን ወንዝ የሚሻገሩት እስከ መቼ ነው? ሲልም ይጠይቃል። ይህ ጥያቄ ሁላችንም መልስ ልናገኝለት ያልቻንለት ጉዳይ ነው። በመሆኑም ከአሁን በኋላ በአዲስ እቅድ አዲስ ግንኙነት ለመፍጠር የምንሰራ ከሆነ ጥያቄያችን መልሱን ያገኛል። በዚህ መንፈስ የምንቀርጸው የግንኙነት መስመር ህዝባችን ከችግር ተላቆ የተሻለ የህይወት ምዕራፍ ላይ የሚደርስበት ቀን እንደሚመጣ ተስፋለኝ። ለዚህም ሁሉም አፍሪካዊ መዘጋጀት አለበት ሲልም ተደምጧል። ትራዎሬ በሀገሩ በሚገኙ ጽንፈኛ የሙስሊም አክራሪ ኃይሎች ላይ ያለው አቋም በሀገሬው ህዝብ ዘንድ ለመወደዱ ሌላኛው ምክንያት ሆኖለታል። በሥልጣን ዘመኑ ከተግባሩ ሁሉ ቀዳሚው ሀገሩን ከአሸባሪዎች ነፃ ማድረግ መሆኑን በመግለጽ በተግባርም በመከወል ላይ ይገኛል። እርሱ የሚላቸው ኃይሎች በቡርኪና ፋሶ ላይ የ40 በመቶ ይዞታ ያላቸው ቢሆንም በመጀመሪያው የማጽዳት ዘመቻ የሚታይ ለውጥ በማምጣት ላይ እንደሚገኝም ይመሰከርለታል። በተጨማሪም ነፍጥ ለማንገር የደረሰ ማንኛውም የሀገሪቱ ዜጋ ሀገሩን መጠበቅ የሚችልበት አቋም ላይ እንዲገኝ ለማስቻል አዲስ ማዕቀፍ እያዘጋጀ እንደሆነም ይገለጻል። አፍሪካዊነትን የሚያቀነቅነው ትራዎሬ ልክ እንደ ቶማስ ሳንከራ አፍሪካ ነፃ እንድትሆን ከምዕራባውያን የወሰድነውን ብድር ሁላችንም አንከፍልም ብለን እናምፅ የሚል እሳቤ ባይኖረውም አፍሪካ የራሷን ሀብት በራሷ ትጠቀም የሚል ግን የጸና አቋም አለው። ካፒቴን ኢብራሂም ትራዎሬ ቡርኪና ፋሶን መብራት ከጀምረ በኋላ የቡርኪና ፋሶ አጠቃላይ ምርት ከ18.8 ቢሊዮን ዶላር ወደ 22.1 ቢሊዮን ዶላር ገደማ አድጓል። ከዓለም አቀፉ የገንዘብ ድርጅት ወይንም IMF እና ከዓለም ባንክ የተበደሩትን ብድር ውድቅ አድርጓል። አፍሪካ የዓለም ባንክን IMFን አውሮፓን ወይንም አሜሪካንን አትፈልግም ሲል ተሰምቷል። ሰውየው የሚኒስትሮችንና የፓርላማ አባላትን ደሞዝ በ30% ቀንሶ የመንግስት ሰራተኞችን ደሞዝ በ50% የጨመረ ነው። በቡርኪና ፋሶ የመጀመሪያው የሆነውን ሁለት የቲማቲም ማቀነባበሪያ ፋብሪካዎችን አቋቁሟል። እንደ ኤውሮፒያን አቆጣጠር በ2023 የሀገር ውስጥ የማቀነባበሪያ አቅምን ለማሳደግ ዘመናዊ የወርቅ ማዕድም ፋብሪካን ተክሏል። በዚህም አላበቃም፣ ከአገሩ መሬት እንደ ልብ የሚታፈሰውን ያልተጣራ ወርቅ ወደ አውሮፓ መላክም አቁሟል። የቡርኪና ፋሶን ሁለተኛ የጥጥ ማቀነባበሪያ ፋብሪካ ገንብቷል። በሀገር ውስጥ የጥጥ አርሶ አደሮችን ለመርዳት በታሪክ ለመጀመሪያ ጊዜ የተሠራውን የአገር አቀፍ የድጋፍ ማዕከል የሆነ የጥጥ ማቀነባበሪያ ከፍቷል። ወደ ቀድሞ እንመለስ እኛነታችንንም አንርሳ በሚል በየአካባቢ ፍርድ ቤቶች የብሪታንያ ሕጋዊ ዊግና ጋው መልበስ ከልክሎ የቡርኪናቤ ባህላዊ አልባሳትን ዳግም አስታውቋል። ምርትን ለማሳደግና የገጠር ባለድርሻ አካላትን ለመደገፍ ከ400 በላይ ትራክተሮች፣ 239 ቲለር፣ 710 የሞተር ፓምፖች ፓምፖችና 714 የሞተር ሳይክሎችን በማከፋፈል ለግብርና ቅድሚያ ሰጥቷል። በእርሱ አመራርነት የማሽላ ምርት በ2022 ከ970 ሺህ ሜትሪክ ቶን በ2024 ወደ 1.5 ሚሊዮን ሜትሪክ ቶን ከፍ ብሏል። የሩዝ ምርት በ2022 ከነበረበት 280 ሺህ ሜትሪክ ቶን በ2024 ወደ 326 ሺህ ሜትሪክ ቶን ማደግ ችሏል። ከሰራቸው በርካታ ተግባራት መካከል ከላይ የጠቀስናቸውንና አቤት የሆኑትን ጉዳዮች ለማሳካት ካፒቴን ኢብራሂም ትራውሬ የፈጀበት ጊዜ ሁለት ዓመታት ብቻ ናቸው።